ባህር በር የአንድ ሀገር የህልውና መልክ ነው። በዓለም ላይ ከአርባ በላይ የባህር በር አልባ ሀገራት መኖራቸውን መረጃዎች ይጠቁማሉ። በአፍሪካም ከ15 በላይ ወደብ አልባ ሉዓላዊ ሀገራት አሉ። እንደ ኢትዮጵያ ግን በህዝብ ቁጥር ከፍተኛ ሆኖ ወደብ የሌለው ሀገር ግን የለም። ወደብ ባላቸውና በሌላቸው ሀገራት መካከል የገዘፈ ልዩነት የሚስተዋለውም ለዚሁ ነው። በቀይ ባህር አቅራቢያ የምትገኘው ኢትዮጵያ የባህር በር ጥያቄዋ ተገቢ መሆኑን የምትገልጸውም ለዚሁ ነው። በተለይም ከህግ አንጻር ኢትዮጵያ ደግሞ በኢንተርናሽናል ሎው ዩናይትድ ኔሽን ኮንቬንሽን ሎ ኦፍ ዘ ሲ ቁጥር 10 ላይ እንደተቀመጠው አክሰስ ቱ ዘ ሲ መብት አለው። ማንኛውም ሀገር ከባህር በተወሰነ እርቀት ላይ ያለ ለባህር በር የማግኘት ናቪጌት የማድረግ ትራንዚት የማድረግ በተለያዩ ደግሞ ድርድሮችን በማድረግ በሰጥቶ መቀበል በማንኛውም ፖርት ኢንፍራስትራክቸር ላይ በመሳተፍ ባህሮችን የማልባት የማጎልበት፣ የማስተዳደር መብት አለው። ኢትዮጵያ በትንሽ የትውልድ ስብራትና የጊዜ መገጣጠሞች ነው ይህንን እንድናጣ ያደረገ ነው። በትውልድ አጋጣሚ፣ በትውልድ ስህተት ያጣነውን ደግሞ በትውልድ ጥያቄ ዓለም መመለስ አይቻልም። ይህን ጎረቤቶች ያውቁታል፣ ዓለም ያውቀዋል። አንደኛ ታሪካዊ፣ በታሪክ ጥያቄ የማንሳት መብት አላት። በህግ ጥያቄውን የማቅረብ መብት አላት። ካለችበት አቀማመጥ፣ በቀጠናዋ ካላት አስተዋጽኦ እና ከዓለም አቀፍ የቀይ ባህር የመጠቀም መብት ጋር ተያይዞ በቀጠናው የምትገኘውና ከ120 ሚሊዮን በላይ ህዝብ ያላት ኢትዮጵያ በቀይ ባህር ጉዳይ ላይ የዳር ተመልካች መሆኗ ማብቃት እንዳለበት ይታመናል። ለዚህም የቀደም ታሪኳ ምስክር ሆኖ ይቀርባል። ኢትዮጵያ በታሪክ ለሺ ዘመናት የቀይ ባህር ባለቤትነት እና አክሰስ ነበራት። ይሄ ደግሞ ወደ ኋላም ወደ አሁን እስካሁኑ ትውልድ ድረስ ያለውን ጥያቄ ያልዘጋ የኢትዮጵያ መሪዎች የኢትዮጵያ መሆኑን አረጋግጠው ሄደዋል። ለምሳሌ የአድዋው ዘመቻ ላይ የተለቀቀውን አዋጅ ማየት ይታያል። ያኔ ያኔ እስካሁን እስከኛ ትውልድ ድረስ ያልዘጋ ጥያቄ ነው ማለት የመለሰ ጥያቄ ነው። ምን ማለት ነው? ወራሪው ኃይል እግዚአብሔር የሰጠኝን የቀይ ባህር በር አልፎ መጣ ይላል። እግዚአብሔር የሰጠኝን ነው የሚለው ያኔም እግዚአብሔር ሰጥቶ ያ ትውልድ የሚያስበው ነው የማወራው አይደለ፣ ያኔም ባህራችን የባህር ባለቤት ነን። ከዛ በኋላም የኛ መሆኑን የሚያሳይ ወደፊትም እኛ የዚህ ባለቤት መሆኑ የሚያሳይ ያ ትውልድ ሰርቶልን ሄዷል። ኢትዮጵያ ካላት ጂኦግራፊያ አቀማመጥ በቀጠናው ካላት ሚና እንዲሁም ከሕልውና አንጻር በርካታ ሀገራት የጂኦ ፖለቲካና ጂኦ ኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር ባዳ ልትሆን አይገባም፣ የሚሉት ምሁራኑ ጥያቄዋ ተገቢነቱን የሚያረጋግጡ በርካታ ምክንያቶች መኖራቸውንም ያነሳሉ። ኢትዮጵያ የቀይ ባህር የቅርብ ሩቅ መሆን እንደሌለባት አጽንኦት የሚሰጡ እንዳሉ ሁሉ ጥቂቶች ደግሞ በተቃራኒ ይቆማሉ። ያም ሆነ ይህ ግን የባህር በር ጥያቄ የትውልድ መካሻና የቀጠናው ተስፋ ነው። ከዓለም ጋር መራመድ በሚገባ ልክ ካልተራመድ ነው ያልተራመድነው። በራሳችን በየዘመኑ በነበሩ ትውልድ ነው፣ ዞሮ ዞሮ በሌላ አይደለም። ያጣነውም በአጋጣሚ የትውልድ ስህተት ነው። አሁን ደግሞ ይሄኛው ትውልድ ላይ የደረሰው ይሄኛው ትውልድ ቢያስመልሰው ወደ ኋላ የደረሱ በደሎችን እንደ መካካሻ ወደፊት ደግሞ የወደፊት ጣፋንታችንን ዋስትና ሆኖ እንዲቀጥል ማድረግ የበለጠ የኢትዮጵያ ሕዝብ በጣም ብዙ ነገር ያነቃቀዋል። ኢኮኖሚውን ብቻ አይደለም፣ ዲፕሎማሲው ብቻ አይደለም፣ ሚኒተሪውን ብቻ አይደለም። አጠቃላይ ብዙ የስራ ባህልና ሞራልም ይዞ ይመጣል ብዬ አስባለሁ። ሀገር ስትመሰረት እንግዲህ ከዚህ በፊት የነበሩት መሪዎችም ይህን እንደ ዋና አጀንዳ አድርገው ይዘው ስለነበረ ስለነበረ ይህን መመለስ በሁሉም የኢትዮጵያ ሕዝብ ልብ ስላለ ቢሳካ ቢሳካ ለሀገሪቱም ሪሊ የጄኔሬሽን ጥያቄ መልስ ነው። ለአካባቢውም ከፍተኛ የሆነ እምርታ ነው የሚያመጣው። ወደብ ለአንድ ሀገር ከኢኮኖሚ በረከቱ ባለፈ የደህንነት ማስጠበቂያም ስለመሆኑ ተነስቷል።